ያጨስ ሰው ታውቃለህ? አንተ። አዎ፣ እራስህ ትጠጣለህ? ኧረ እባክህ በጭበጫት አድርግ። ዛሬ ይገላግላል ነው። እንደዚህ ያድናል ብለኸኝ? አንዴ ያድናል። ጌታን ታውቅ ነበረ። ፎርፌ ገጭተህ ነው። ልክ ነው። ጌታን ተውክ መጠጥ ትጠጣለህ፣ ከሰዎች ጋር ትደባደባለህ። ይሄ ሁሉ መርገም ዛሬ ተገለበጠ። አሜክል በጥ እስናት ተገለበጠ። በል ተገለበጠ። አንተ ከሰው እጅ በጩቤ ሊወጉ ብዙ ጊዜ አምልጣ ብዙ ጊዜ ይህንን እንደው ሰሞኑን ነው እንደዚህ ፒቴ አይኔ ጠፍቶ ነበር። እንደዚህ ተሰፍቼ ምናምን ነበር። በኮብልስቶን ነው የመቱኝ፣ በኮብልስቶን መቱ በሰው እጅ እንድትሞት። እናቴ ነች፣ ገጠር ነች፣ ገጠር ነች፣ በጣም የምትጸልይ ሴት ነች። የእሷ እጅ፣ የእሷ ጸሎት ነው አንተን ያዳነህ። አሜን። እግዚአብሔር ዛሬ የዚህ ሰው ታሪክ ይቀይራል። ዙሩና፣ አጠገባች ያለውን ሰው ታሪክ ይቀየራል። በሉ እንድትሞት ከመናፍስቱ አለም አንተ ላይ አዋጅ ወጥቷል። ኦልሬዲ ከብዙ ሰዎች እጅ ነው ያመለጥኩ፣ ለሞት ለሞት ማነው? ሚሰርቅ ሰው የሚሰርቅ ሰው እኔም ሰርቃለሁ። አዎ፣ አጀብት ብላ ለጌታ ክብር ስል ሲሰርቅ አየዋለሁ በምትሰርቅ ዛሬ ልትገላገል ነው። ልክ ነው። እንደውም በድንጋይ የመጡ በዚህ አይነት አማካኝነን ልክ ነው አይደለም? አዎ ትክክል ነው። እንደዚህ ነው። እስቲ ጩና ያድናል፣ በለኛል። ያድናል እግዚአብሔር እንዲ አለኝ። እዚህ እንዴት መጣ? እዚህ ወንድሞች አሉ። ከነሱ ጋር ነው የመጣው። የራስ ወንድሞ? አዎ ወንድሞ የታለ? ያጎተ ልጅ ነው አደገኛ ሌባ ሰው ነው ኃይለኛ ነጣቂ ደረጃ ደርሶ ነበር። አላቀው ይሁን በኮብልስቶን አይኑን ብሎ ሊጠፋ ነበር። ትክክል ይሄ ደግሞ የሆነው ይሄ ኮብልስቶ የሆነው በስርቆት ምክንያት ነው። ልክ ነው አይደለም? አለመስማማት ብድግ አድርጎ መታ። አዎ ገንዘብ፣ ሞተር አከራይ ነበርኩ። አጨብጭብና እዚህ ሰው ጉድ፣ ከባድ ራይ ይሄ፣ ታውቃለህ፣ ቤተሰቡን ነው አብዛኛው የሚሰርቀው። ቤተሰቡን ነው አብዛኛው የሚሰርቀው፣ ወንድሙና አባት። እኔ የቀባይ ምስክሬ ነው። ዛሬ እዚህ ቀብረዋል። አሜን ብለው ውሰድ። እስቲ ጩና ይቀበራል፣ በለኛ ይቀበራል። ይሄ ሰው ከብዙ ሰዎች እጅ ለሞት መጠጥ ቤት ሊገሉ ነበር በጩቤ ወቅት። ልክ ነው። ይሄ አረቄ ተወዳ በጣም አረቄ በጣም ነው የምጠጣው። አው ይሄ መርገም እንስበረው ዛሬ፣ ካልገለበጠ በእግዚአብሔር ይገልብጥለት። አንድ ነገር ልንገራችሁ። እግዚአብሔር ላለኝና ለገለጠልኝ ለመወሰን ለመናገር ወስኛል። ሰይ ነብይት፣ በዚህ ዘመን ይሄ በዚህ ቸርች ይሆናል። ይሄን ሰው ዛሬ ጌታ ገንዘብ ሊያገኝ የኔ ዝና አይደል፣ የናዝሬቱ ኢየሱስ ነው ሊያሳርፈው። እስጭውና ተሰበረ በለኛ፣ ተሰበረ። ትገምና ተሰበረ በለኛ፣ ተሰበረ። አንድ ጊዜ አንተን የአባላዘር በሽታ ያዘ። ልክ ነው፣ ልክ ነው። ብልትህ አብጦ እንዲበላሽ አብጦ ያለው ልክ ነው። ትክክል ነው። በእንትን መድኃኒት ሞክሬ እምቢ አለኝ። አሁንም ዶክተር ጋ ሂጅ ዶክተር ጋ ሂጅ ያማክሬ ነው እንትን አሁንም ጫፍ ጫፉ ነው ያመኛል። ዛሬ ይገላገል። አያቸው ምን ያህል ጌታ እንደሚወድ ሰው። አሁን እስቲ በፍጹም ልታስቡት የማትችሉ የአባላት እንዴት ሊሆን ይችላል ጌታ ኢየሱስ ና ወደዚህ። ራካሴ ይፈታ በቃ እራሳ እጅን ወደ ላይ ከፍ የቀን የመጨረሻ ላይ ተምራ ዲግሪ ላይ ተማርከው ዲፕሎማ ኢንጂነሪንግ ዲግሪ በስማ፣ እናንተ ይሄ ግርዶሽ ጌታ ይገልብጠው። እጅን ከፍ አድርግ። ፍታው ጌታ ሆይ በለስቴ ዛሬ የመጨረሻ ዛሬ ወደ አንተ የዱሮ የዱሮ የልጅነቴ የልጅነቴ የአባቴ እናቴ አምላክ የአባቴ እናቴ አምላክ አንተንም ቢብዬ አንተንም ቢብዬ ልሞት ነበር ልሞት ነበረ። ተጎዳው ተጎዳው ምንም አላተረፍኩ ምንም አላተረፍኩ። ከዛሬ ቀን ጀምሮ ከዛሬ ቀን ጀምሮ እኔ አቅቶኛል እኔ አቅቶኛል። አንተ ግን አንተ ግን ከላይ ላይ ከላይ ላይ ይሄንን መርገም ይሄንን መርገም ስበርልኝ ስበርልኝ። አሜን ብላችሁ አጨብጨባችሁ አሁን ጸልያለሁ። በስሙ ላይ የተሰራ ድግምት ይወጋ። አሜን፣ ይወጋ። ድግምታ ያለው ተደግሞበታ በታ ያለው ሰው እንዳይሆን ይፈታ። ይሁ ተመልከቱ። ጠብቁት። አንድ ሁለት ሶስት። ቴንኪ ዩ ጂሰስ። አስተኛ ፈታው። ሲጋራ፣ መጠጥ፣ ጫት ሌብነት ስርቆት፣ ይሄ ያንተ ቤት ነው፣ መፈቻ ቤት ነው፣ ይፈታ። ይሄ ቤት የብዙዎች ቀንበር የሚሰበርበት ነው፣ ይሰበርለት። ተውት፣ በቃ ኦፕሬሽን ሆል ስፒሪት። እልልታ፣ ጭብጨባ ለጌታ። ሰላም ላንቺ ይሁን። እንተዋወቃለን፣ ተደዋውለናል። ስለዚህ ልጅ ያወራሽ ነገር አለ። ምንም የለ። ዛሬ እኔ መጣሁት፣ ዛሬ እኔ መጣሁት። በቃ ላንቺ በዛሬ አዲስ ታሪክ ይሆናል። እረፍት እፈልገሻል ማንም ሰው ሊያውቅ የማይችለው እምቅ የሆነ ጩኸት አለ። ይሄም ጩኸት ደግሞ መቼ ነው ማርፈው? እረፍት የሚባለውን ነገር እንድትመኝ ወይም እንድትፈልጊ ያደረጉ ብዙ ነገሮች አሉ ባንቺ ውስጥ። ቢቆጠር አንድ ሁለት ሶስት አራት እያልሽ ልደረድሪያቸው፣ በዚህ ምክንያት እረፍት አጥቻለሁ፣ በዚህ ምክንያት እረፍት አጥቻለሁ። አላወራም በዚህ ጉባኤ መካከል ልጅ ስላለ እዚህ ቤት ውስጥ እያልሽ ምትቆጥሪያቸው በጣም ብዙ ነገሮች። አንዳንድ ጊዜ የኔ ነገር አይታይህም እግዚአብሔር ሆይ አትመጣልኝም ወይ? እንዲሁ በቃ እንዲሁ ኖሬ ዘመኔ ይላቅ። በቃ ይሄ ነው የኔ ታሪክ። ምታወራ ሌላ እየኖርኩና እያለሁ ያለሁበት ህይወት ሌላ። እግዚአብሔር እባክህን እረፍት ፈለኩ። ከዚህ ልጅ ሌላ ልጆች አሉሽ። ከዚህ ልጅ ላይ ዓይንሽን አንሽ። ይሄ ልጅ የእግዚብ ለደቂቃዎች ትምህርት ቤት ንገሯት። ዓይንሽን አንሽ በሏት፣ ጨምሩላት። አሁን በዚህ ብላቴና ፊት ማውራት የማልችሎት ይህ ብላቴና የማያውቅም

ላ ለሱእ አልምእ የልጅ ልጅ ልጅ አይተሽትሞቻለሽ አሜን። በአባቱ የዘር ሐረግ ላይ ያለ ማንኛውም እርክም የተሰበረ ይሆን። ማውራት አልፈለግም። ሳወራ ልጅሽ ሄዶ ሊጠይቅ እንደ ሚስጥር በልብሽ ይዘሽ፣ ጌታ ግን አንድ ቀን ቀን ሲያመጣ ሁሉ አወራለታለሁ። በላይ እዚህ ውስጥ እንዳረገዘ ሰው የያዝሽው ሚስጥር አለ። ደርሰሽ ደርሶ ታወሬዋለሽ። እየተከተለ እየተከተለ የዚህን ብላቴና ዘመንና ታሪክ ሊያበላሽ ከንቱ ሊያደርግ የማይጠቅም ሊያደርግ የሚወጣ ዘርቆ ቆጥሮ የመጣ መርገም ዛሬ ተሰበረ። አሜን። ጌታ እንደዚህ ያለኝ አእምሮውን ባርኪያለው። አሜን። ከዚህ ጸሎት በኋላ ልጅሽ አንደኛ፣ አንደኛ፣ አንደኛ። አሜን። ይኸው በእግዚአብሔር ፊት ነው የቆምኩት። በአስራ ዘጠኝ ዓመት ከኢትዮጵያ ይወጣል የሚኖረው አሜሪካ ትልቅ ትምህርት ቤቱ

በእግዚአብሔር እጅ ተይዟል ስለዚህ ብሎታ የእሱን የልጅ ልጅ ልጅ የምታይበት ዕድሜ ተፈቅዶልሻል አጭብጫዋቸው ለጌታ የትኛውንም መርገም ከህይወቱ ላይ ሰብሬያለሁ ዶክተር መሆን ይሻላል ኢንጂነር መሆን ይሻላል ነብይ መሆን ይሻላል ሁሉም ጌታ ሁሉም